አሰላሙ አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ መንሱራ ቤት አገኝቻለሁኝ። እንደዚሁ ደግሞ እህቴ ፋፊ ወሎ ዩቱብን አግኝቻታለሁ ማለት ነው። በጣም ደስ ብሎኛል። እንግዲህ ሁለታችሁንም ታውቋቸዋላችሁ። ዛሬ በቤት ኢንተርቪው ላደርጋቸው ፈልጌያለሁኝ። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን ብዬ አስባለሁኝ በየሶስታችንም ቤት እንሰራለን፣ ቪዲዮ ማለት ነው። ቀጥሉ ካላችሁን እንቀጥላለን ማለት ነው። እየተገናኘ እንሰራለን። እንግዲህ መንሱራዬ፣ እስቲ ለቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የሀዲያ ሀይቅ ቤተሰቦች ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በሀድያ ቻናል ተገኝቻለሁኝ ፍቴ ሀዲ ያለች ፋፊ ወሏለች እኔ እንደምታውቁኝ ያው መንሱር አባላታሁኝ ውድ ቤተሰቦቼ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቷት እንግዲህ ከአሁን በላይ እንዘልቃለን ጥሩ ጥሩ የሚባሉ ቪዲዮዎችን እንሰራለን ብዬ አስባለሁኝ ያው ከአንድ ሁለት ሶስት ይሻላል ማለት ነው በየብቻ ስንቀርጽ ያን ያህል ብዙ ላይሆን ይችላል አብረን እንመጣለን እንሰራለን እናንተ አበረታቱን፣ ከጎናችን ሆኑ። ሀዲያን እንግዲህ ታቋታላችሁ። በጣም ጠንካራ ጠንካራና መስራት ትፈልጋለች፣ ግን እናንተ ከጎኗ እንድትሆኑ እፈልጋለሁኝ። እንግዲህ ያለኝ መልዕክት ይህን ይመስላል። ሰምሰግናለን። ስራ እየሳብይ ፓፊ እስኪ አውሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። እንግዲህ ያው የሀዲያ ቻናል ተከታታዮች እንዴናችሁ ሰላም ናችሁ ወይ አብሽሩ ያው እንግዲህ ፋክ ይወሉ ድብርቲ ነኝ እናንተም ያው እንግዲህ ወደዋ ከእናንተ ጋር ነኝ እናንተም ደግሞ ያው ከኛ ጋር ላይ ቸሮ እያረጋችሁ አበረታቱን ያው አብሽሩ አብሽሩ ሰላም ብለናል

ለዛም ማለት ነው የምትሽከረመሙ ሙሽራ ደግሞ ያለ ስትገናኝ ሙሽራ ሁላችን። ችግር በሌላ ቪዲዮ ያው እንመጣለን በፋፊ ቤት በመንሱራን ቤት እንመጣለን። ወደፊት አሁን ለመስራት እንግዲህ ሞራል አለን። ያ ደግሞ የሚሆነውን እናንተ ስታግዙ እና ስታበረታትን ነው። እኔ ደስ ብሎኛል ስለተዋወቅኳቸው ማለት ነው። ከስደት መርስ ቆንጆ ቆንጆ ብቶችን ስላገኘሁ ማለት ነው። አንዳንድ ጊዜ ስደት ብዙ ነገሮች በረከት ይሰጠና እና ከነዛ መካከል ጥሩ ጓደኛ ነው እና ወደፊት ደግሞ ጥሩ ጓደኛ ሽግራችን ማወያያቸው ጓደኞች ይሆናሉ ብዬ ተስፋ አደርጋለሁ። እንግዲህ መንሱራ ስራ ጋር ሁለተኛ እንደዛ እየተገናኝ ነው፣ ካፌ ጋር ዛሬ ነው። እንግዲህ ለዛም ነው የፈራችሁ ይመስለኛል። ወደፊት ግን እናስለምዳሳለን። በቪዲ እንድትወጣ እንሻላህ ትሰራለህ፣ ተስፋ አደርጋለሁ። እናንተ ማበረታቱን ማለት ነው። እንትና ተገዛልኝ ትላፍ ተሰ ፋፊ ወሎ፣ እንግዲህ እስካሁን ድረስ ያው በቪዲዮ እታስ ለማታቅ ነው የፈራችው፣ እየተሸፋፈነች ያለችው እንደ አዲስ ሙሽራ። ፋፊ ወሎ የሚል ቻናል አላት። እሷንም አበረታቷት። ከአረብ ሀገር ተመልሳ እንግዲህ ሀገሯ ላይ እየኖረች ነው። ስለ አካባቢዋ ስለ ኢትዮጵያ ያለውን ነገር አንዳንድ ቪዲዮዎች ትለቅላችኋለች። ከጎኗ ሆኑ። አበረታቷት የእናንተ ለገዛ ትፈልጋለች። እንሻ አላህ ወደፊት ደግሞ እየተገናኘን እየተወያየን ጥሩ ጥሩ የሚባሉ ቪዲዮዎችን እንደምንለቅ ተስፋ እናደርጋለን። እንሻ አላህ ባለ ፈቃድ። እናንተ ግን ከዚህም ከዚህም ያው ትንሽ ከፍ አርጉን ማለት ነው። ደግፉ፣ ደግፉ፣ ደግፉ ያላቸው ያው እንግዲህ በዱአም ቢሆን ከጎናችሁ ነን። አዎ ነን። አዎ ዱአ አረጋለሁኝ። ያ ያው የሚመቸው ነው። ታዲያ እንግዲህ ያው የገባው የሚመቸው ዱአ ይቀበላል። የማይመቻችሁ ደግሞ አይዟችሁ ከኛ ጋር ቀጥሉ። አዎ ሁሉም ያው በስደት ያሉ የመዳም ቅመሞች ሀገር ቤት ያለውን ቪዲዮ ትዝታ ባህላችንን ማየት ይፈልጋሉ። ያንን እንግዲህ ደግሞ በቻልነው አቅም እንሰራለን። አሁን ያው ጊዜው ትንሽ ስለሚያስፈራ ካሜራ ይዞ ለመቅረጽ በየቦታው ብዙ አይመቻችም። ብዙ አሰንከላዎች አሉ። እንግዲህ ያው እያስፈቀድን ነገሮችን እያመቻችን ነው ያንን መስራት የምንችለው እንጂ እንደ ድሮው እንደፈለግን ወጥተን መስራት ስለማንችል ነው። ብቻ እናንተ የምትፈልጉትን ነገር አስተያየታቸውን ኮሜንት ላይ አስቀምጡልን። በዛ መሰረት እኛ ጥያቄያችሁን እንመልሳለን። እንሻላህ ባላህ ፈቃድ ብቻ ከኛ ጋር ሁኑ እናንተ እንሰራለን ብሎ እንገናኛለን። ተስፋ አደርጋለሁ የእናንተ ምላሽ ከማሪ ይሁን እንጂ እኛ ተገናኝተን በሳምንት ሁለት የሆነ አንዱ ቪዲዮ ሆነ እንሰራ ወጣ ብለን ዋናው ነገር የሀገራችን ሁኔታ መቼም የምታወቀሉ እያስባለሁኝ እንደ ልባችን ለመራመድ አንችልም። ነገር ግን በቻኑ አቅም እንሰራለን ማለት ነው። ጥያቄያቸውን ለመመለስ ወደኋላ አንልም። ነገር ግን እንደዛ ተቀርጦ ወይ እንደዛ ለምትሉን ትንሽ ከባድ ነው ማለት ነው። አንደኛ ፍቃድ የለንም። ፍቃድ ለማውጣት ደግሞ ምን ሰርተን፣ ለምሳሌ አንድ ሰው ውይይቱ ከሆነ ፍቃድ ማውጣት አለበት፣ ከፍርድ ቤት ወረቀት መኖር አለበት ማለት ነው፣ እንደ ልቡ ለመቀረጥ። ያ ደግሞ የሚሆነው ግብር እየከፈልን ነው። እኛ ግብር ለመክፈል መጀመሪያ ተከፋይ መሆን አለብን ማለት ነው እና ያ ነገር ደግሞ መሆኑን እናንተ ስታግዙን ስታበረታቱን፣ ከዛ በኋላኛ ደግሞ ወጣ ያለ ቪዲዮ እንሰራለን። ህጋዊ በቃ ታዋቂ ሆነን ማስታወት እንሞክ እንፈልጋለን። ያንን የምናደርገው በእናንተ ግዣኝ ነው እና አበረታቱን። ያው ስደትን አይተነው ነው እኛም የተመለስነው። ስለ ስደት ደግሞ እናንተ ታውቃላችሁ እና ወደ ስደት መልሰን እንዳናስብ የእናንተ ግዣኝ ያስፈልገናል። አበረታቱን። እንግዲህ መንሱራዬም በራሱ ቻናል ስለምታውቅ አበረታቷት ፓርቲንም ቪዲዮ ሰርታ አታውቅም። ብዙ ጊዜ ትሰራለች ከአሁን በኋላ እኛ ያቡናለን ማለት ነው ቪዲዮ ትሰራለች። እሷንም ውላት ማለት ነው ማለት ማስታወቂያ ተማስት ማለት ስለማታቅ ነው እና አይዞሽ በሏት ማለት ነው። እኛ አሁን እዚ ላይ አንድ ቪዲዮ ሰርተን ለመልቀቅ ግዴታ ብር መወተን ነው አይደለም። ዋይፋይ ምናምን ዝምብሎ ነፃ እናገኘመችም አረባ ሀገር አይደለም እና ጊዜያችንን መስዋዕት አድርገን ገንዘቦቻችንን መስዋዕት አድርገን ስለሆነ ለማግኘት የምንሰራው የእናንተ ደግሞ ስታዩልን ደስ ይለናል ማለት ነው። እና በተሻለ ቪዲዮ ደግሞ እንመጣለን። እንሻላ ቢያንስ ካሜራማንም ቢኖረን እኮ ይችላል ማለት ነው እንደ እንቅስቃሴያችን እና ያ ሆነው ደግሞ የእናንተ ጊዜዊ ሲኖር ነው። እና አበረታቱ እንላለሁ ማለት ነው። ተሰናበቻቸው እንግዲህ ያለው ነገር ካልሻቸው እና ቀጣይ ደግሞ ምን ይሰራላችሁ አብረን እንድንመጣ ምንትላላችሁ ምን ትላላችሁ? አስተካክሉ የምትሉ ነገር ካለ እንድናስተካክል፣ ይህን ስሩ የምትሉ ካለ እንሰራለን። ንሻላ በተሻለ ነገር ፍራንክም ከሆነ አንለቀቀም ፍራንክ እንጨራርጋለ ማለት ነው። ዛሬ ራሱ አቅጀ ነበር ትቻት ነው ማለት ነው እና ነበር ያው ቤት የመጣው ፍራንክ የለሁበትም። ማለፍም ያው በእናንተ ፊት የለም ፍራንክ አልፈልግም፣ ይሻላል። በሌላ ቪዲዮ እንገናኛለን። ደስ በሚል ነገር እንመጣለን ኢንሻላህ እናንተ በሚያስደስት ነገር